ያርብ የኩፍር ስርዓት ነ ተከታዮቹ ተንኮታክቶ ከምድረገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን ገንዘባችንን ጉልበታችንን ለመስጠት ወደኋላ የማነል ጀግኖች አ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አ ከጠላት ይጠብቅልን። ጠላቶቻችንን አላ እርስ በርስ ያባቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላ ይጠብቃቸው። وسلم على نبينا محمد وعلى اله ነካክተው ነካክተው የተኛውን በሬ አደረጉት አውሬ የሚባል አንድ ያገራችን አባባል አለ። ይሄ ቪዲዮ ሀምሳ ሀምሳ ጊዜ ሼር ኮፒ ሊንክ ዱ ኢት ሪፖስት እየተደረገ ለሁሉም ይዳረስልኝ። መጀመሪያ እሳቱን የለኮሰው ማን ነው? እስኪ ይህንን ቪዲዮ ሰምተን እንመለስ። ሽሩሩ ማሙ ሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? እየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላቸዋልና በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው? ለሰው ልጅ ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሎዋል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማለፈት ወገኖቻችንን ሰው አምላኪ ብላቸው፣ ጥፋቱ ምን ጋር ነው? ኢየሱስ ክርስቶስ እንደ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ ጃኬት ተሰረቀው ቅዱስ መርቆሪዎስ ስላሴና የጣውታውያን አምልኩ ስለዚህ ወንድማችን የቤተ ክርስቲያናችን እንቁ ወንድማችን ለህግ ይቅረብና ይጠየቅ የምትሉ ከሆነ እኛም እሱ ያለ ማስረጃ ያወራቸው ጉዳዮች ካሉ እንረዳቸዋለን፣ እናገዛቸዋለን። አሁን በህግ ይጠየቅ። እሱ ብቻ ሳይሆን ግን እነዚህ አሁን ያየናቸውና ሌሎች በሺዎች የሚቆጠሩ በእናንተ ቤት ቁጭ ብለው እለት እለት አጀንዳቸውን እየቀረጹ ሀገርን ከሀገር ህዝብን ከህዝብ ሃይማኖትን ከሃይማኖት ለማባላት እለት ሌት ከቀን የሚሰሩት እነዚህም ጭምር ለህግ መቅረብ መቻል አለባቸው። እነሱም በህግ መጠየቅ መቻል አለባቸው። ያስካልሆነ ድረስ ግን አንድ ሰው ተናገረ ተብሎ ሀገር ይያዝልን ይገደል ይሰቀል የሚለው በፍጹም አያስኬድም ነው በእነዚህ አሁን በሰማችኋቸው ግለሰቦች ተቃራኒ ደግሞ እንደዚህም አይነት በሥነ ምግባርና አስተዋይና ልባም ሴት ደግሞ ስሟት እሷም ያለችው በእስልምና ውስጥ ነው ይሄ ሁሉ ችግር ለመነሳቱ ምክንያቱ ማነው ነው ስታብራራ እንስማት ኮሜንት ዩ 95 ፐርሰንት ስድብ ነው በሙሉ እንዳለ ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠለጥሉ እየዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራእየ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል ለዘብታ ቋንቋ ለምን አጣሯቸው? ያ ከሆነ አላማችሁ አቁስላችኋቸው። አሁን የዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ ያድርጋችኋቸዋል። ከዛ አልፎ ደግሞ ሩስን ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎች የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የእኛ ልጆች ናችሁ። ፕሮፌሽናል ሆኖ ተማሩ። ካልሆነ ውጡ በቃ ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሄዱ። ተዉት፣ አታጋጩት። የኢትዮጵያ ሕዝብ እኮ አሁን ላይ የሚፈልገው በቀን ሶስቴ መብላት ከብዶታል። ሰላም ከሁሉ ነገር ይበልጣል። ሰላም ሲኖር ነው ክርስቲያኑም ወደ የቤተ እምነቱ ሄዶ የሚያመልከው ህዝበ ሙስሊሙ ወደ መስጊድ ሄዶ ፈጣሪውን ያመሰግነው። እዚህ ማህበራዊ ሚዲያ ላይ ችግር ለመፍጠር የምትሯሯጡ ሰዎች አደብ ግዙና ነገሩ በሰላማዊ ጉዳይ ወደ ሰላም እንዲመጣ ለመስራት ሞክሩ። ሰዎች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅጀት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ አስራ አንድ ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ አስራ አምስት ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታ ጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁ ሳይታጠብ የሚበላ ሰው እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ ስምንት ከቁጥር አርባ አራት ላይ ኢየሱስ ክርስቶስ በአንድ በ የተናገረው ዳብሎስን ስገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዳብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደ ዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ይቅርታ፣ ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍ ላይ በህግ መጽሐፍ ላይ ያልተነገረውን በህግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማሪቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አባታር ሳይሆን አቤሜለክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም።

አላሁ አክበር በየመስጊዱ ብት ገብረ ማርያምን እያሳደ ወልደ ማርያምን እያሳድል ውሸት ነው። ዝ ነው። ቁራኑን በፈለገው በምንም ብጠቅሰው በወርቅ ቀለም ቁራን ብታጽፍ ታስመሰክራለእን አማኝነት ማሳየት ትችላል። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁ ሳይታጠብ የሚበላ ሰው እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይነግረናል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዳብሎስን ስገልጸው ውሸታም፣ የውሸት አባት ይሏል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዳብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደ ዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ይቅርታ፣ ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍ ላይ በሕግ መጽሐፍ ላይ አልተነገረውን በሕግ መጽሐፍ የተነገረ አይደለምን? በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማሪቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አባታር ሳይሆን አበሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለ። አላሁ አክበር በየመስጊዱ ብትል ገብረ ማርያምን እያሳድልክ፣ ወልደ ማርያምን እያሳድልክ፣ ውሸት ነውስ፣ ፌዝ ነውስ። ቁራኑን በፈለከው በምንም ብጠቅሰው፣ በወርቅ ቀለም ቁርአን ብታጽፍ አብትን ታስመሰክራለ እንጂ አማኝነት ማሳየት ትችል። ጽላተ ሙሴ ዘባቶ ዘሲና